ቶ ስድስት ናቸው ያታተሙ ናቸው ስድስቱ፣ ሁለት ደግሞ ያታተሙ ንሰው ያሉ። እንግዲህ በተቻለ መጠን እንደ አካዳሚክም ሁሉንም ስራዎች በአካዳሚክ ስታንዳርድ እንዲጠብቁ ለማድረግ ሞክሬ ያለው። ብዙዎቹ ፒር ሪቪው ውስጥ ያለፉ ናቸው። ብዙ ቻፕተሮች መጽሐፉ ያሉ፣ ፎርመሊም ኢንፎርመሊም የተለያዩ አካዳሚክ ሚዲያዎች ተጠቅሞ ተጠቅሜ ያል በፒር ሪቪው ውስጥ ያሳለፍኳቸው ናቸው። እንግዲህ ምናልባት አንባቢ አይቶ ደግሞ የአካዳሚክ መጠኑን ሊወስን ይችላል። ዞሮ ዞሮ ግን ቡክ እስከሆኑ መጽሐፍ እስከሆኑ ድረስ ከአካዳሚክ ሪሰርች ላክስ የሚሆኑበት የራሳቸው ይዘት አላቸው። እነዚህ ናቸው እንግዲህ ያው መጽሐፍቶቹ ስድስት ናቸው። የመጀመሪያው መጽሐፍ በኢትዮጵያ ፖለቲካ ላይ በኢትዮጵያ ኢኮኖሚ ላይ በተለ ጠና አንድ መፈረን በሰማንያ ሶስት በኋላ ያለ የኢትዮጵያን የፖለቲካና ኢኮኖሚ ፖለቲካል ኢኮኖሚ ይዘት ያለው ነው። ፋብሪክ የሚያጠና ነው። እንግዲህ ይሄ መጽሐፍ እኔ ያው ብዙ ጊዜ የማስተምረው ኢኮኖሚክ ቶት ኢኮኖሚክ ፊሎሶፊ ስለነበር፣ ረጅም ጊዜ ኢትዮጵያን አይዲዮሎጂ ብዙ ኢንተረስት አለን። ያው ሰብጀክት ማተሬም እዛ ላይ ፎከስ ስለሚያደርግ የማስተምረው አይዲዮሎጂካል ክሬዲት ነው። በእውነቱም የአብዮታዊ ዲሞክራሲ ላይ ነው በሰፊው ዲሞክራሲ ኢኮኖሚክና የፖለቲካ ፕሪንሲፖችን በሰፊው እንትን የሚያደርገው ያኑ ነው። እግዲህ በሁለት ሺ አስራ ሰባት ዲሴምበር አራት ነው የታተመው አማዞን ላይ ፕራይስታግ አስራ አምስት ዶላር አስራ አምስት ነጥብ ዘጠኝ ዶላር ይሸጣል ማለት ወደ ሶስት መቶ አርባ አራት ገጽ ያለው መጽሐፍ ነው በሰፊው የተነተነው ነው የኢትዮጵያን የፖለቲካ የኢኮኖሚ አስተዳደር ነው፣ ከሰማንያ ሶስት ጀምሮ ያለ ብዙዎቹ። ያው ከፖስት ከሪፎርሙ በፊት የተጻፈ ስለሆነ አንዳንዶቹ ከሪፎርሙ በኋላ አሁን ብቻ ከስምንት በፈረን ተመጣው የተገበሩ አሉ። እስካሁን የህዝብ ጥያቄ የሆኑ ሰዎች አሉ። በደንብ በርካታ ነገሮችን ነው ለማንሳት የሚሞክረው። ይሄ ነው የመጀመሪያው መጽሐፍ ፋውንዴሽን ኦፍ ስቴት ገቨርናንስ ነው። በአጠቃላይ የሚያጠናው ማለት ነው ፖለቲካ እና በኢኮኖሚ ላይ በዋናነት ኢኮኖሚን ከፖለቲካ መነጠል ስለማይቻል፣ በኢኮኖሚክ አፕሮች ከማጥናት ይልቅ ኢትዮጵያን ኢኮኖሚክ ፋብሪክ ፖለቲካል ኢኮኖሚ ፕሪንሲፕል ማጥናት ስለሚያስፈልግ፣ ያንን ተጠቅሞ ነው የራሱ ፍሬምወርክ አለው። የተሰራበት ነው ናሬቲቭ የተቃኘበት ማለት ነው። ያን ያለው ሁለተኛው ሁለተኛው መጽሐፍ ደግሞ እንግዲህ ያው በጋዜጠኝነትም ስለምሰራ ፕሪንት ሚዲያ ላይ ፍሪላንሰር እሰራለሁ። ለረጅም ጊዜ ነበር ምናልባት አሁን ባለበት አንድ አመታት ምናምን ብዙ አልተንቀሳቀስኩም እንጂ ጆርናሊዝም ላይ ሪሌትድ የሆኑ ምን አካዳሚክ ራይቲንግ ላይ በተለይ ልብ ወለተው ኢንተረስት ጋዜጠኝነት ላይ ያተኮረ ሁለተኛው አላማውን በስነ ጽሁፍ ስራዎች በኢትዮጵያ የስነ ጽሁፍ ስራዎች ከአስራ ስምንት ሀምሳ ጀምሮ ባሉ የስነ ጽሁፍ ስራዎች ዘመንን መቃኘት ነው። ስነ ጽሁፍ አንዱ የአርት ኤሌመንት እንደመሆኑ ዘመንን ያስቃኛል እና ዘመንን ኢትዮጵያ ህዝብ የፖለቲካ፣ የኢኮኖሚ፣ ማህበራዊ ስሪቱን በስነ ጽሁፍ ውስጥ መቃኘት ነው። በሰፊው ሊትሬቸር ላንድስኬፑን ጻፍ መጽሐፍን ሪቪው ያደርጋል። በ1850 ጀምሮ በሰፊ ይቃኛል። በዛ ውስጥ በየዘመኑ ያው ከፋፍሎ ነው እየዘመኑ ከ1850 ጀምሮ እስከ 100 አመት በየ10 አመታት በየዲኬዱ እየከፋፈለ በዛ ዘመን ምን ተባለ፣ ምን ተወራ፣ ምን ተጻፈ፣ እንዴት ነበር የዘመኑ ፖለቲካ፣ ኢኮኖሚ ያገሩ ያለ ነበር የሚሉትን እየቃኘ ዘመኑን ንትን ማለት ነው፣ ማሳየት ነው። የኢትዮጵያ ህዝብ አስተሳሰብን፣ እድገትን፣ ኢኮኖሚን፣ የፖለቲካውን፣ የማህበራዊ ሁኔታውን በዛው በስነ ጽሁፎች ውስጥ መቃኘት ነው። በስነ ጽሁፎቹ ብቻም ሳይሆን በጋዜጠኞቹ ማነ፣ በጸሐፊዎቹ ህይወት ታሪክም። ምክንያቱም በመጽሐፉ ላይ ከሰላሳ በላይ የሚሆኑ በዛ ዘመን ማዕቀፍ ውስጥ ብዙ ኮንትሪቢሽን የነበራቸው ኢትዮጵያ ጸሐፊያን፣ ደራሲያን፣ ጋዜጠኞች፣ ይሄ የሊትራሪ ባዮግራፊ የሚባለው ማለት ነው የስነ ጽሁፍ ይሄ ታሪካቸው ሌላ ዘ ታሪካቸው ሰት እንዳለ ሆኖ በስነ ጽሁፍ ዙሪያ ያላቸው የታሪክ ምን ገጠማቸው፣ ይሄን ጽሁፍ ሲሰሩ ምን ነበር የገጠማቸው፣ ዘመኑ እንዴት ነበር፣ አዲስ ያደረገው የሚሉ ይዘቶችን የሚቃኙ ነው። ኮምፕለመንተሪ ነው ማለት ነው። ከሊትሬቸር ከሊቴሪ ሪቪው ካደረጉት ጋር ማለት ነው። እና ያን የሚገልጽ ነው። በአማርኛ ነው ማለት ነው። ቅጽ አንድ ነው። ቅጽ ሁለት አሁን በእጅ ላይ ያለ አልታስበን ከአስራ ዘጠኝ ስልሳ በኋላ ያለውን ዘመን ማቀፍ እስካሁን ድረስ ያለ ማለት እሱ ነው ያለው። ሶስተኛው እንግዲህ ይሄ ሉሉ ፐብሊሸሮች ናቸው ያሳተሙት። እኔ ብዙ ጊዜ የምጠቀመው ያው ኔክስት ዊክም አንድ ፔፐርም አቀርባለሁ እና በራይቲንግ ካሪየር ላይ ኢምፕሊኬሽን ስላለው ሰልፍ ፐብሊኬሽን ፕላትፎርሞች ነው የምጠቀመው እና ይሄኛው ሉሉ ፐብሊሸሮች ነው ያሳተሙት ኦክቶበር ሁለት ሳ ነው እና ሶስት መቶ ገጾች አሉት። ይዘቱ ባዮግራፊ እና ሚሟ ነው። ደረጃ ያለ መጽሐፍ ደግሞ ያው ኢትኖግራፊክ ነው። ኢትኖግራፊ መጽሐፍ ነው በይዘቱ ረጅም ዓመት የፈጀ ነው። ሰባት ዓመት የፈጀ ነው ለመጽሐፍ የሚያጠናውም የዲሲሽን ሳይንስ ላይ የሰዎች የኮሌክቲቭ ዲሲሽን ሜኪንግ ባህል ነው። ሁን ከአዲስ አበባ የመጣሁት ወደ ጅጋ ስመጣ ለማስተማር ለመጀመሪያ ጊዜ ሁለተኛ አቆጣጠር ማለት ነው። እና ወደ ጅጋ ስመጣ ምስራቁ ኢትዮጵያ ክፍልም ሀረርም ድሬዳዋን እንዲያው ለመቃኘት ለማወቅ እድሉ ነበረኛ። ትንሽ የቫሊ ሲስተሙ ይለያልና ይሄ ማህበረሰብ የቫሊ ሲስተሙ እንዴት ነው ሜንስትሪም መሀል ሀገር ካለው ብዙ ዲቬሽኖች አሉት እና እያንዳንዱ የዛ ነጠብራቅ ተቋሞች ላይ፣ በግለሰቦች ላይ፣ ላይፍ ላይ፣ በኢኮኖሚ ፋብሪክም ላይ ይታያል እና ያንን ኮምፓራቲቭ ኤለመንት ያለው ነው የባህል ሲስተም ማለት ነው። እንግዲህ እንደ አንድ ኢንስፓይሬሽንም የተጠቀምኩት ምናልባት ሊትሬቸርን ሳንስል የዶናልድ ሌቪን ነው ጎልደን ዋክስ ኤንድ ጎልድ የሚለው የኢትዮጵያ የሃይላንድ ማህበረሰብ ካልቸር የቃኙበት ማለት ነው። ሳቢያዊ ማዕቀቶች የቃኙበትን እሱም እንደ አንድ ቀጥታ ወደ ስራው እንድገባ አድርጎኛል። በአስተሳሰብ ደረጃ ይሄ ጉዳይ ያል ብዙ ጊዜ ፈርመንት አደረገው ነበር። ለመጽሐፍ ስነሳሳም የሃይላንድ ይል ዶናልድ ሌቪን የሃይላንድ ኢትዮጵያ እንግዲህ ለሆላንድ የምንለው ደቡቡ የሚሉት ማለት ነው አንትሮፖሎጂስቶች ከአቢሲኒያ ድሮ ሚሉት ኢምፓየር የነበረው ከሰሜኑ ውጭ ያለው ኢትዮጵያ ክፍል ነው። ያስ ባስ እንግዲህ እኔ የማውቀው ደግሞ ከምስራቅ ማህበረሰብ ነው። ምስራቅ ሲባል እንግዲህ የራሱ ኦፕሬሽናል ዲፊኒሽን አለ። ከየት ነው የሚጀምረው? አዋሽ ሪቨር ነው። በዚህ ዲስክሪፕሽን በዚህ ቡክ መሰረት ከአዋሽ ወደዚህ ያሉ ማህበረሰቦችን ነው የከተማ ህዝቦችን ነው የሚያጠነው። አርባ አንድ ሶሳይቲዎች ላይ ነው ይሄ ነው። እና ምንድነው ዲሲሽን ሜኪንግ ላይ እንግዲህ ሁለት ፕሮፖዚሽን ነው የሚያጠነው ነው። ፕሮፖዚሽኖቹ የኮሌክቲቭ ዲሲሽን ሜኪንግ ፕሮፖዚሽኖች ያው፣ ሰዎች አንደኛው ሰዎች ሲወስኑ በፍጥነት የመወሰን ነገሮችን በጣም የማቅለል እና እንደው ረገጥ አድርጎ ነገሮችን ለመመርመር ተነሳሽነት ያለመኖር አንዱ አስፔክት አድርጌ ነው። ይሄ እንግዲህ በሃይፖቴሲስ ደረጃ ያለ ነው በራሴ መልኩ ነዛን ጊዜን አድርግ ያለ መጽሐፍ ላይ ወደፊት ደግሞ ፈርዘር ኳሊፋይም ዲስኳሊፋይም ሊደረግ የሚችል ነው። ለክሪቲክም ደግሞ ኢትስ ኦፕን። ሁለተኛው ደግሞ የኔጌቲቭ አስፔክት ኦፍ ዲሲሽን ላይ ብዙም ፍላጎት የላቸውም። ኔጌቲቭ አስፔክቱንማ ዲሲሽን ናቸው እና ዲስሪጋርድ ወይም አቮይድ አቮይዳንስ አፕሮች ይከተላል የሚል ነው። እነዚህ ሁለት ባህሪዎች ለማህበረሰቡ ለማጠናው ማህበረሰብ የኢኮኖሚ፣ የፖለቲካ፣ የማህበራዊ አጠቃላይ የማህበረሰብ ጉዳዮች ላይ ያላቸው ፋይዳ፣ ይሄ አስተሳሰብ ምንድን ነው? ምንጩ፣ መሰረቱ ምንጩ ምንድን ነው? በተለያዩ የህይወት ፋይዳዎች ላይ እንዴት ይገለጻል? ተብላቁ ለኢኮኖሚክ ሶሻል ዲሲሽን ሜኪንግ ላይ በፖለቲካል በገቨርናንስ የተለያዩ ዲሲሽን ሜኪንጎች ላይ እንዴት ነው የሚገለጸው የሚለው አንዱ አስፔክት ነው። ምክንያታቸውንም ያጠናል። ባህሪያቶቹ ምንጮች ምንድን ነው? ይሄ ኤክስፕሌን የሚደረገው እንግዲህ በብዙ መልኩ ነው። ከኢኮኖሚክስም፣ ከዲሲሽን ሳይንስ ያው ሰፊ ነው እንደሚታወቁ፣ ከኢኮኖሚክስም፣ ከሳይኮሎጂ፣ ሶሻል ሳይኮሎጂ ከዛ ጀምሮ እስከ ቢሄቪራል ጂኦግራፊ ሁሉ ያሉ ቴዎሪዎችን ለመቃኘት ይሞክራል፣ ኤክስፕሌን ለማድረግ ማለት ነው። ነገር ግን አሰርቲቭ በሆነ ወይ ኢኮኖሚክ ፋብሪኩ ላይ ያለው ነው በሰፊው የቃኘሁት እና ሳቢ በሰዎች ኢኮኖሚክ ፋብሪክ ላይ በኮንዘምሽን ቢሄቪየር፣ በፕሮዳክሽን ቢሄቪየር ላይ፣ በኤክስቼንጅ ቢሄቪየር ላይ ሁሉም የኢኮኖሚክ አክቲቪቲዎች ላይ ያለውን ኢምፕሊኬሽን የቃኘ ነው። ሞቲቭ ወይም ኢንዲቪዲዋሊስቲክ ሞቲቭ እንዴት ነው የሚቃኘው በዚህ ማህበረሰብ ላይ? ላይፍ ስታይል ኤለመንት አለው። ሲምፕል ላይፍ ስታይል የሚለው ነው። ሞር ገላጭ የሚያደርገው ግን ኢንቮለንተሪ ታይፕ ማለት ሲምፕሊሲቲ ሁለት ነው፣ ቮለንተሪ እና ኢንቮለንተሪ። እንግዲህ ሞር ቴክኒካል ስለሆኑ እናንተንም ያፈ ጊዜ ማንጻት ስላለ ማለት ኢንቮለንተሪ ሲምፕሊሲቲ እንደ ላይፍ ስታይል ባይንዲንግ የሚያደርግ ነው እና ይሄ ደግሞ አልቲሜትሊ የሰዎችን ዌልቢንግ ማቴሪያል እና የስፒሪቹዋል ዌልቢንግ እንዴት ነው የሚያደርገው የሚል ነው። በዛ የተቃኘ ነው። በጣም ካሉ ስራዎች ይህን ነው በጣም የምወደው ምክንያቱም ኢት ተች ዘ ሪል ላይፍ ኦፍ ማይን ኤንድ ሆፕፉሊ ዞዝ ፒፕል ሀቪንግ ኤክስፒሪየንስ ኦፍ ዘ ኢስተርን ፓርት ኦፍ ዘ ካንትሪ ይሄ ነው ያለው።

የጻፍኳቸው ጽሁፎች አርቲኩሌት ስለሆነ የቀረቡበት ነው ዴ አንድ አራት አመት አምስት አመት ተሽፏል ምንድ ነው የሚለው ፍሮም ሪቮሉሽን የዲሞክራሲ ቱ ፕሮስፐሪቲ ነው የሚለው እንግዲህ እነዚህ ሁለት ጉዳዮች የኢትዮጵያን የሲስተም ውስጥ ገበርና ከሰማኒያ ሶስት በኋላ ሼፕ ያደረጉ እስታዴዎች ናቸው አቤተ ዲሞክራሲ ላይ ያው ቀደም ባሉት መጽሐፎች በሰፊ ስላሉ። እዛ ላይ እንደ ባክግራውንድ ኢንፎርሜሽን ነው የተደረገው፣ የቀረበው ፖለቲካና ኢኮኖሚ ገቨርናንሱን ኢቫሉይት የተደረገበት ያደረግኩበት ነው። ወደ ሰላሳ ቻፕተሮች አሉት። ስድስት ሴክሽን፣ በስድስት ክፍሎች የተከፋፈለ ነው። ፖለቲካል ኢኮኖሚ፣ አይዲዮሎጂ፣ ፊሎሶፊ፣ ላይፍ ስታይል፣ ሂስትሪ፣ ኤጁኬሽን እንደዚህ ጠቅለል ያለ ሞኖግራፍ ስለሆነም ኢትወዝ የዲፍ ወይም ፐርስፔክቲቭ የሚቀመጥበት ስለሆነ ከራሴም ንባብ ካለው ፋክቹዋል እንትን ሞር ሪላክስ ብሆኝ የጻፍሁት ነው። እንግዲህ ዋናው ፋይዳው የኢትዮጵያን የፖለቲካና ኢኮኖሚ አስተዳደር በተለሁለተሻ አጀስትመንት በኋላ የመጣው የፖስፐሪቲ ኮንሰፕት ኮንሰፕት ባላይዝ ማድረግ ነው። በሰፊው የሚተነትነው ኢኮኖሚክ አስፔክት ነው። የአሁን የኢኮኖሚክስ ትምህርቴም ስልጠና በኢኮኖሚክስ እንደመሆኑ መጠን የፕሮስፐሪቲ ኮንሰፕት በተለይ ከኢኮኖሚክ አንጻር ያለውን በከፊ ያ ነው። እንግዲህ ኮንሰፕቷ ላይ በማድረግ ይጀምራል ፕሮስፐሪቲ። ነገር ግን ለዚህ ለፕሮስፐሪቲ ኮንሰፕት ደግሞ ባክግራንድ ኢንፎርሜሽኖች፣ ባክግራንድ ኮንቴክስቶች ከአገር ውስጥም ከውጭም ያሉ ከአለም አቀፍ ሁኔታ ያሉ በከፊ ተገምድማል ያንን ተመርኩዞ ሎካላይ በሆነ ወይ ይሄ ፕሮስፐሪቲ ኮንሰፕት ያ ዌልቢንግ የምንለው ነው፣ ኢኮኖሚክስ ላይ ቀደም ብሎ የነበረ ምናልባት፣ ለፖለቲካል ፖለቲከኞቻችን አጠራር ፕሮስፐሪቲ ቢባልም ይዘቱ ግን አካዳሚክ በዌልቢንግ በሚለው ስተዲ ላይ እንትን ላይ ዘርፍ ላይ ያለ ነው። ብዙም ዘርፉ ላይ ነው በሰፊውም ስራ ስለነበር ቀደም ባሉት ጊዜያት ኮንሰፕቹዋላይዝ ለማድረግ ብዙ እንትን አላለኝ ያንን ነው እንትን የሚለው ሌላው የሊደርሽፕ ፐርሶናሊቲዎችን የፕሮስፐሪቲ ሰዎች ያው በተለይ በዋናነት ዶክተር አብይ አህመድ የፕሮስፐሪቲ ኮንሰፕት ኢንትሮዲውስ ያደረጉ ፖለቲካው ላይ ለመሆናቸው የእሳቸውን የሊደርሽፕ ፐርሶናሊቲ በሰፊው እንትን ያለ ነው ያየ ነው የኢትዮጵያ ማህበረሰብ ስሪቱ ለፕሮስፐሪቲ ኮንሰርቶች ወይም ፒላሮች እንዴት ነው ይመቻል ወይ? ማህበረሰባዊ ተለምዷችን፣ ባህላችን፣ እሳቤዎቻችን ካራክተራይዝ የማድረግ ነገር ኮንክሉሲቭ ሳይሆን ሞር ኦፍ ሃይፖቴቲካል ነው፣ ሃይፖቴሳይዝ ነው ያደረግኩት። ምክንያቱም እንደዚህ አይነት እንትኖች እርግጠኝነት የሚፈልጉት ሰፊ የሆነ ኢንቴሪካል ሪቪ ኤቪደንስ ተሰርቶ እንደመሆኑ መጠን ጥንቃቄ ለማድረግ ሞክሬያለሁ። የአካዳሚክ ሰውም እንደመሆኑ መጠን ማለት ነው። ዞሮ ዞሮ የኢትዮጵያን ህዝብ ባህላዊ፣ ታሪካዊ፣ ኢኮኖሚያዊ ኖች ኮንስትራክቶች ከዚህ ከፕሮስፐሪቲ ኮንቴክስት አንጻር ለማየት ተሞክሯል። እንግዲህ ማሰሪያው የሚሆነው ሞራል እና ፊሎዞፊካል ፋውንዴሽን ፋውንዴሽን ሶ ፕሮስፐረስ ሶሳይቲ እንግዲህ ከቲዮሪ ተነስቶ ምንድን ነው ይሄ ፕሮስፐረስ ሶሳይቲ ሊመራባቸው የሚችሉ ፕሪንስፕሎች በኢኮኖሚ በፖለቲካል በማህበራዊ በግለሰባዊ ከቤተሰብ ጀምሮ ያሉ ፕሪንሲፕሎችን በማሳየት ነው የሚያደርገው። ሰ መጽሐፍ ሁለት ሺህ ሀያ አንድ እየታተመ ማለት ነው። አርባ አንድ ዶላር ነው። ዶላር ይሸጣል አማዞን ላይ አምስት ዶላር ሶስት መቶ ለቶች ያሉት ነው ያ ነው አምስተኛው፣ እንግዲህ ኢትዮጵያ እንዴት እናሻግራት የሚል ይሄ አማርኛ ነው። የታተመውም ህዳር ወር ላይ ነው በተለንዴት ኖቬምበር አስራ አራት ነው። ገበያ ዋው አማዞን ላይ ሁለት መቶ ስልሳ አራት ፔጅ አለው። ሀርድ ከበር ነው እንትኑ ጥሩ ህትመት ያለው ነው። ሉሉ ፐብሊሸሮች የሚያሳትሙት እንግዲህ ይሄ ኢትዮጵያ እንዴት እናሻግራት ትራንዚሽን ታይም እንደመሆኑ መጠን ትራንዚሽን ታይም ሞር በኢትዮጵያ ውስጥ ታሪክ እንደምናቀውን ትራንዚሽን ታይሞችን ጨምሮ ኖርማል ታይሞችን ኮንሰፕቹላይዝ የሚያደርጉ ፖለቲከኞች ናቸው እንደፈለጉት። ነገር ግን አካዳሚክሱ አይዲያ በማዋጣት ይሄ ታይም እንዴት ነው የሚታለፈው የሚል ልምድም የለም። ን መንግስት እንደዚ አይነት ነገር ተነሳሽነት ውስቶ ለፊንተሮች ለአካዳሚቻኖች ፋይተውም እና እስቲ በአካዳሚክ ፐርስፔክቲቭ ትራንዚሽን በተለይ ኢኮኖሚክ ትራንዚሽን እንዴት ነው ልናመጣ የምንችለው የሚል ነው በዋናነት ይዘቱ። በተለይ ከትግራይ ጦርነት በኋላ ያሉ የፖለቲካልና የኢኮኖሚ ጉዳዮችን እንደ ባክግራውንድ ኮንቴክስት አይቶ የትራንዚሽንን ጉዳይ በጣም ያቆዘው የትግራይ ጦርነት ኖቬምበር አራት ሁለት ሺህ ሀያ የጀመረው ስለነበረ ኢሚዲየት ያነሳሳኝን ያ ጉዳይ ነበር ነበርና በዛ ላይ የሚያተኩር ነው ሾርት ራን መፍትሄዎች ለአጭር ጊዜ መፍትሄ የሚሆኑ ነገር ግን ሎንግ ራን ኢንስቴሽን ያላቸው መፍትሄዎች ነው። ቃፉ በስድስት ክፍሎች እና በሀያ አንድ አካባቢ የሚሆኑ ቻፕተሮች ስራቸር የሆነ ነው ሁለመርስልሳ አራት ፔጅ ያለው ነው። ይሄ ነው አራት አምስተኛው ማለት ነው ስድስተኛው ለተታተነ ኦልሞስት ዋን ዊክ አልፏል። ወደ አስር ቀን ምን አካ ይመስለኛል። ከፈርስት ደይ ፌብሪ አስራ አራት ነው አስራ ሶስት ነው። ኦልሞስት ሰባት ቀን ስምንት ቀን የሚሆነው ነው። ይህም ደግሞ ዋር ኢኮኖሚ ላይ በእውነቱ የሚያተኩረው ፕሪዲካ ናሚሰት ኢትዮጵያ ዋርታኝ ኢኮኖሚ፣ ዋርታኝ ኢኮኖሚ ተግዳሮቶች ምንድን ናቸው የሚል ነው። እንግዲህ በዋናነት ተከታይችሉ እንደሚናገረው አንሰርቲኒቲ ነው አንደኛው፣ ሁለተኛ ኤድ ፖለቲክስ ነው፣ ሶስተኛው ደግሞ ማክሮ ኢኮኖሚክ ስታቢሊቲ ነው። ማክሮ ኢኮኖሚክ እኔም በተማርኩበት በማስተርስ ደረጃ ተማርኩበት ማክሮ ኢኮኖሚክ ፖሊሲ እና ፕላኒንግ ላይ እንደመሆኑ መጠን አንሰርቲኒቲ በቢግ ዲል እንደዚህ አይነት ወቅት ላይ ኢኮኖሚን በትልቁ አፌክት የሚያደርግ ነው። ከዛም ባለፈ በውጭ እርዳታ ላይ ተመረኮዘ ኢኮኖሚ መሆኑ ኤድ ፖለቲክስ ራሱ ትልቅ ኢምፕሊኬሽን አለ። በተለይ የምዕራቡ ዓለም ሁኔታ ት ነው በቅርብ ጊዜያ ከነበረ እና ማስቆጠ ሳ እነዚህ ሶስቱን በሰፊ የሚያጠና ነው ሰባት ሴክሽን እና ሀያ ሁለት ቻፕተሮች ያሉት ዜና ይሄ በጥናት ላይ የተመረኮዘ ነው። ኢንቴሪካል ስተዲስ ላይ አራት ጥናት ነው ያሉት ተያያዥ ጥናቶች አራት ጥናቶች ተደርገው በዛ ተመርኩዞ ምናምንእናኮንስድር ማርኮችን የሚሰጠው በዛ ጥናቶች ላይ የመጀመሪያው ጥናት የጦርነቱን የኢኮኖሚ ባክ ግራውንድ ኮንቴክስት ማጥናት ጦርነቱ የአንድ ጊዜ ኢሚዲየት ኢፌክት ውጤት አይደለም። ጦርነቱ ያመጡት ኢሚዲየት ፋክተሮች ቢኖሩ ገሩ ኮንቴክስቱ ለመቶ ሰላሳ ናት የነበረው የኢኮኖሚ ገቨርናንስ ፖለቲካል ገቨርናንስ አይዲዮሎጂካል የውጭ ዲፕሎማሲ ኢሾዎች እነዚህ ሁሉ እና የሴኪሪቲ ኢሾዎች እነዚህ ሁሉ ለሪቪው ለማድረግ ነው የተሞከረ በሰፊው ይህ እንግዲህ በሪቪው ሪሰርች ፍሬምወርክ የተሰራ ነው። ሁለተኛው የኒክ ሞዴሎች መጠቀም ነቱ ትግራይ ጋር ተያዘ የተነው ቤንች ማ ያወቅት ነው ሚታወቁት በአጭር ጊዜያት በማክሮ ኢኮኖሚክ ስቴቢሊቲ ላይ በተለይ በሚቀጥሉት አራት ዓመታት የሚያመጣውን ኢፌክት የሚያይ ነው በዋጋዎች ላይ ፉድ ፕራይስ፣ ኖን ፉድ ፕራይስ፣ በኢንቨስትመንት ላይ፣ በኤክስፖርት ላይ፣ በኢምፖርት ሴክተር ላይ እና በኢምፕሎይመንት ላይ በመንግስት ሴክተር፣ በፋይናንስ ሲስተም ላይ የሚያመጣውን ኢፌክት በሰፊው የሚያጠና ነው። ሶስተኛው ፋክተር የምዕራቡ ዓለም በኢትዮጵያ ፖለቲካ፣ ኢኮኖሚ፣ ሴኪሪቲ እና ዲፕሎማሲ ጉዳዮች ላይ አሁን ባለባራታ የሚያሳድረው ተጽዕኖ ነው። ልክ ነው። ፍሬድ ና ዊድ ነው ተሞከረው ይህም በሰፊው የተጠና ነው። አራተኛው ጥናት የኤድ ፖለቲክስ ነው። የሚያጠናው የፖለቲካ ኢኮኖሚ ፎሬን ኤድ ነው የሚለው ከአስራ ዘጠኝ አርባ በኢትዮጵያ አቆጣጠር ጀምሮ መጀመሪያ ኤይድ ኤክስፒሪንስ የተደረገው ከሁለተኛ ዓለም ጦርነት በኋላ ነው። ኢንስቲሽናል በሆነ ማለት ነው። ከዛ ጊዜ ያለውን ጀምሮ እስካሁን ድረስ ያለውን የሚያጠና ነው። ከሪቪው ኤሌመንት በተጨማሪ ኤይድ ለኢትዮጵያ ማክሮኢኮኖሚክ ስታቢሊቲ ያለው ሚና፣ በተለይ ምዕራቡ ዓለም ይዘው ይሶልድ ቢያደርግ ኤይድን የሚያሳድረው ጫና፣ የኢኮኖሚ ጫና የሚተነፍል ነው ሞዴል ማክሮኢኮኖሚክ ሞዴል ተጠቅሞ ይከነስል ነው እና ይሄ አራት ስተዲ ከእነዚህ ተስቶ እንግዲህ ሌሎች ሶስት ቻፕተሮች ማነው እንኳን ፓርቶች ኦልሞስት ወደ ስምንት ዘጠኝ ቻፕተር የሚሆኑ የሚሆኑት ስታዲዎች ናቸው። ኢኮኖሚክ ሶሉሽን አለ፣ ኢኮኖሚክ ሶሉሽን አለ ፕላስ ደግሞ ማህበራዊ ህዝባዊ መፍትሄዎች የሚሉት ፓርቶች አሉት። እነዚህ ጊዜ ኮንሲስት ዘጠኝ ቻፕተር አካባቢ የሚሆኑት ይሆናሉ እና መፍትሄ ሀሳብን እኩል የመጽሐፉ ክፍል መፍትሄ ሀሳብን እንትን ዲፕሎማቲክ ውያቶችም አሉ። በሰጀስቲቭ ኖቶች ነው። እኔ ሞር ኢኮኖሚክስ ላይ ስላጠናው ነው ኮንክሉቲቭ የሆኑ እንትኖችን ጠ ኢኮኖሚክስ ላይ ነው፣ ነገር ግን